ልጆቻቸው ላይ ወንዶችም ያደርጋሉ። በወንድ ልጆቻቸው ላይ ቫሪስ ዋ ል በልጆቻቸው መኖር ይፈልጋሉ። እነሱ ያላደረጉት የኔ ልጆች እንዳንዱ ታለንት ናቸው። በጣም ይስ በትምህርት ዋ ሲንገር ናት ነበር አልገፋትም። ዘፋኙኝ ብዬ የግድ እንደዚህ ማረግ አለብሽ ዘማሪ መሆን አለብሽ አልገፋትም። የምትፈልገው ልጅቷንም በጣም ብልህ ነች። ዴዚ ዌይ ሺ ታክ ኦ ማይ ጋድ። ከእነ ዮኒ ማኛ ራሱ በጭንቅላት ትበልጣለች። ትንሽ የተወሰነ ሰምቼዋለሁ። ስስቶኒ ዮኒ ማኛ ፎርቲ ሳምቲንግ ነው ግን ሜይ ቢ ኢን ሂስ ፎርቲስ እንኳን ምትለው ካን ቢ ሄር ዳድ ራይት

ምን መሰለሽ ልጅቷ ደግሞ እንደዚህ አይነት ነገር ሰምታ ላታክ ትችላለች። ዩኖ ሺ ግሮፕ ውጭ ሀገር ምናምን የኖረች ልጅ ናት። የመጀመሪያቸው እኮ አይደለም፣ ከሴጋው ጋር ከሁለት ወር በፊትም ገብተው ተጣልተው ነበር። እንደዚህ ከቦይፍሬንዷ ጋር አታርቋቸ አጣልቷቸዋል፣ አስታርቋቸዋል። ከዛ ደግሞ አጣላቸው። አን እኔ እዛ ቤት መግባት ማንም ሰው ሲገባ እሰይ ነው የምንለው። እዚህ ካኮ በጣረበት ዳላክ እኛ ጋር መጣች። አላስገባሽም አልኳት፣ እምቢ አልኳት። እጣት ልጅ ነሽ አላስገባሽም እአ ቤቢ ነሽ እና አያጅቦ ላይ ነበረ ለመነኝ፣ ለመነኝ ይወዳ በናት አስገባትና፣ እሷ እኮ ማውራት የምትችላት አለኝ። ምን ያደርጋል? እኔ በእናትና በልጅ መግባት አልፈልግም፣ ግን የሆነ አጀንዳ አለ፣ የሆነ ጌም አለ። ወደ ብሄር ተወስዷል። ምን ተደርጓል? ያንን እኔ እያሰማው ነበር። እናቲቱ በናለት እኔ ፒውር አማራ ነኝና በትግረኛ የሚናገሩ ሰዎችን አልወዳቸውም እነሱ ጋር ከእነሱ ጋር እንድትሆን አትፈልግም። ይህ ዘረኝነት ነው። እናቲቷ ግን ነጭ አግብታ ዴይዚ ሀብ ነጭ ታጠቂያለች። አይኖ አይኖ ሁሉም ሰው በራሱ ትን ያየው እንጂ በዴዚና በአሞራው ሳይድ ሆኖ በአሌክስ ሳይድ ሆኖ ያየው ሰው የለም። ስየምፖለቲካ አንተ ብቻ ነ ዩር ኦን ዳናክ። አሁን ያነኛውም ወጣት ልጅ ነው። ይህ ወጣት ልጅ ነው ያ ነገር አበር ርማምበር ወን አውር 17 ዓመቴ እያለሁ ሂውስተን ገርፍን ነበረችኝ፣ እና እኔ ዱርዬ ነኝ በቃ ዱርዬ ዱርዬ። ቤተክርስቲያን ገብቼ ከማስቀደሴ በፊት አጭሼ ነው የምገባው። ዱርዬ እና ዳቆን ነበርኩኝ፣ መድሀኒዓለም ቤተክርስቲያን የሚባል ሂውስተን ማለት ነው። እና እንዳለ እዛ ጋ አስለምጃቸው ማጨስ ምናምን ጓሮ ነው እቺ መድኃኔዓለም ቤተክርስቲያን የሚባለው ጓሮ አጭሰን ገብተን እናስቀድሳለን። እኛ ዳቁ እንደምንባል ባለ አያውቁም፣ ቄሶች ምናምን አያውቁም። ገባሽ? ኦብቪስሊ እና የእኔ ጋርልፍሬንድ እዛም በጣም ዘማሪ ናት፣ ታዋቂ ናት፣ የሀብታም ልጅ ናት፣ ፕራይቬት ስኩል የምትማረው ፎቃ ያዛትና ቀለበት ገይቼ ሲዶ ላባቶቻ ስትናገር፣ እኔ ባደው የዛን ጊዜ ሌላ ሶስት ጋርልፍሬንድ አለኝ እውነት ለመናገር ዝም ብለው እንትን ነው እና እሷ ግን ፍቅር ይዟት ለቤተሰቦች ሄዳ ነግራል። ቄሱሉ ሄዳ ቄሱሉ ናቀች፣ አበዱ ቤተሰቦች።